ሰዎች ለምንድን የጠፋሽው? ልጅ ላሳድግ ስል ታማኝ አልሆነም። ስለዚህ እና የጥያቄ እንደ አዲስ ይመጣል፣ እንደ አዲስ ይመጣል። ና ባጭሩ በቃ እንደዚህ ተፈጥሮ ነበር። የሆነ ነገር ይሄንን ማውራት ለልጄ ክብር ስል ማውራት አልፈልግም፣ ግን ጀስት ያለውን ነገር በስሱ ለመናገር፣ ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ ሁለት ሺ ዶላር ይዣለሁ፣ ሱዳን ሀገር ሊሄድ። ማታ ክለብ ገባሁና ሰርቼ ዘፍኜ አልቦኛል በጣም። እና ከክለብ ወርጄ እዛ ቡና ጋ ቡና ስጭኝ ብያት ቡና ሲኒና ማስቀመጫ ሰታኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረው። ና እኔ በእኔ ያው ሰው ባያይኝ እግዚአብሔር ያይኛል ሰው ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚጎዳ። እኔ ግን የጠጣሁባት ሲኒ ማስቀመጫ ተሰብራ ነው የተወጋሁበት። እዚህ ጋር ነው የተሰፋው። ይሄ ግን ያው እዚህ ድረስ ያለው ይሁን ብለው ዝም ብለው ነው ያያያዙልኝ። ይሄ ግን ሲሰፋ ፊትሽ ላይ ነበር ይ ዚህ አይኔ ግራ እና ቀኝ አይኔ ጋር ነበር እና ይሄ ሲሰፋ የነርቭ መጣ መምን ያሉኝ በኋላ ሰርጀሪ ጋ ሲሄድ ለምን ከውስጥ ጠባሳ የሌለው ቆዳ የሌለው ጠባሳ ማደግ ጀመረ ለካ ሲገጠም የነርቭ መጣመም ነበረው እና ያ የነርቭ መጣመም እያበጠ መጣና ወደ ስራ እንዴ ልመለስ። በቃ ችግሩ ከዛ ጋር ጀመረ። በቃ ልደብቀው ማልችለው ችግር ሆነ። ቢያቅሜ ልደብቅ ጠፋሁ። በቃ ሙዚቃ አቁም ያለው አይ በቃኝ ከዚህ በኋላ አልኩኝና ጠፋሁ። እና በቃ ከዛ በኋላ ደግሞ ሕክምናውን አረግኩኝና ደግሞ ዞል ቲቪ ላይም ሱዳን እየዞርኩ ሱዳንም እየተቀመጥኩ በቃ ወደ አረብኛ ዘፈን ሱዳን ጋር ገባሁኝ። እዛ ፊቴ ሲድን ደግሞ አፈርኩ መመለስ ደግሞ ተመለስኩ ማለት ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እዚህ ጥዚ ልዚ ድረስ እንዲ ምታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ በዚህ ደግሞ እዚህ ጋ ና ያ አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውንም አሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይህን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄም አድጓል። ልጅ ሆኖ ይህን ቢሰማ ኖሮ በልጅነት አቅሙ አንተ ይህን ጨካኝ ልጅ ምናምን ቢያጠፋም እሱ ይጠቃብኛል ልጄ ብዬ ማሰብ ለልጄ ስል ዝም ያልኩትና አሁን ደስ ብሎኛል። ያንን በማድረግ የምኮራለሁ። ለምን ድንበራለሁ ዝምድና አሳልፎ አይሰጥም። ለምን እኔ ብሞት ማትናገሩ ብዬ ሞት ነው የሚመስለኝ እንዲያ። ግን እግዚአብሔር ያንንም ስለሚያውቅ አይኔ ይሄው ደህና ሆነ። ከዛ በኋላ ሰርቼ ኖርኩ። ጥሩ ህይወት አየው። ደስተኛ ሆንኩኝ። አስራ ሁለት አመት ም ደስተኛ ነበርኩኝ።